ጤና ይስጥልን፣ እንደምናላችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀኔ አንባቸው አብሬያችሁ ቆያለሁ። በቅድሚያም የከተሞች የሴፍትኔት ልማት ፕሮግራም የዜጎችን የስራና የቁጠባ ባህል እያሳደገ መሆኑን የከተማና መሰረተ ልማት ሚኒስቴር ገለጸ። የፕሮግራሙ የበጀት አመቱ አስር ወራት አፈጻጸምና የልምድ ልውውጥ በኮምቦልቻ ከተማ ተካሂዷል። ባላለምዬ የከተሞች ልማታዊ ሴፍትኔት በሀገሪቱ በ209 በጀት ዓመት የተጀመረ ሲሆን በ88 ከተሞች ተግባራዊ እየተደረገ ያለ ፕሮግራም ነው። ፕሮግራሙ በከተሞች ያለውን ስራ አጥነትና ስር የሰደደ ድህነትን በመቀነስ በኩል የጎላ አስተዋጽኦ እያበረከተ መሆኑ ተገልጿል። የፕሮግራሙ የአስር ወራት አፈጻጸም ግምገማ የልምድ ልውውጥና ወደ ጥናት በኮምቦልቻ ከተማ ተካሂዷል። ለአሚኮ አስተያየታቸውን የሰጡ የስራ ኃላፊዎች ፕሮግራሙ የከተሞቹን ጽዳትና ውበት ከመጠበቅ ባሻገር ጠንካራ የሥራ ባህል በመገንባትና ሌሎች ፋይዳዎች እያስገኘ መሆኑን አስረድተዋል። የስራ ባህልን እንዳዳብር ቁጠባን እንዳዳብር መቻቻል፣ አብሮ መስራትን፣ አብሮ መተባበርን፣ መተጋገዝን፣ አንድነትን እንዳዳብር የሚያደርግ ፕሮግራም ነው። በተለያየ መልኩ የሴፍትኔት ተጠቃሚዎቻችንን ስናያቸው በእኛ ክልል ደረጃ ወደ 18 ከተሞች አሉ። በእጅጉ የቁጠባ ባህል እየዳበረ የመጣበትን ሁኔታ አይተናል። በእጅጉ የስራ ባህላቸው እየጨመረ የመጣበትን ሁኔታ አይተናል። በተለይ ሰርቶ መለወጥ ነው ነገ ማለፍ እንደሚችል ሰርቼ ለወጣለሁ የሚል መንፈስ እንዳዳብሩ በእጅጉ ጠቅሟቸዋል፣ ማለት ነው። የመንግስትም ክትትል አጠቃላይ የባለሙያም ክትትል የአመራርም ክትትል በጣም በእጅጉ ጥሩ ነው የታየበት ሁኔታ ነው ያለው። እንግዲህ ለሌሎች ክልሎችም ይህንን ነው እንደ አማራ ክልል ሸር እያደረግ ነው ያለነው። የዚህ ፕሮግራም አፈጻጸም እኛ ክልል ላይ በጥሩ ሁኔታ ላይ ነው ያለው። አጠቃላይ ፕሮግራሙ በሚያስቀምጠው የፕሮግራም ኢምፕሊመንቴሽን ማኑዋል መስራት 15760 የሚሆኑ ዜጎች በዚህ በምግብ ዋስትና በፓብሊክ ወርክ እና በዳይሬክት ሳፖርት ተጠቃሚ የሆኑ ነው ያሉ። የልማት ትሩፋት የከተማ ግብርና ስራ ላይ በሰፊው ይሰራል። በተለይም አንዱ እንደ መንግስት እነሱ ወጥተው በአካባቢ ልማት ላይ በጣም ይሳተፋሉ። የሴፍትኔት ተጠቃሚዎቻችን በዚህ በከተማ ውበት ጽዳት ላይ በጣም በሰፊው ይሳተፋሉ በክልላችን በጣም በሰፊው በሚባል ደረጃ እነዚህ ባሉባቸው ከተሞች ማለት ነው። በከተማ ግብርና በጣም በሰፊው ይሳተፋሉ በተደራጀ መንገድ እንደ አካባቢ ልማት ልማት ህብረተሰቡን አካባቢውን ከተማውን ውብ ያደርጋሉ፣ ይጠብቃሉ። እንደ ራሳቸው ደግሞ በሌማት ትሩፋት ከራሳቸው ከግላቸው በማህበር እስከ መደራጀት ድረስ ደርሰው በሰፊው እያገዙ እየተጠቀሙ እየተጠቀሙ ያሉበት ሂደት አለ። ሁለተኛው በአገልግሎት ዘርፍ ላይ በጣም እየሰሩ ነው ያሉት እነዚህ አካላት። የከተማና መሰረተ ልማት ሚኒስቴር ሚኒስትር ወይዘሮ ጫልቱ ሳኒ ፕሮግራሙ ዜጎችን ከተረጅነት ወደ አምራችነት ከማሸጋገሩም በላይ የዜጎችን ፍትሐዊ ተሳትፎና ተጠቃሚነት በማረጋገጥ በኩል ውጤት እያስገኘ ነው ብለዋል። ከተማ ላይ ያሉ እጃጠር ወገኖች ምንም እንኳን አቅም ሳያንሳቸው ጉልበት ሳያንሳቸው፣ ግን ደግሞ በካፒታል እጥረት ብቻ ለጎዳና ተዳዳሪነት የተዳረጉ መስራት እየቻሉ ግን ደግሞ በካፒታል እጥረት ምክንያት መስራት ያልቻሉ እና ተስፋ ቆርጠው ሊኖሩ የነበሩ የከተማ ነዋሪዎችን አሁን በከፍተኛ ደረጃ እያነቃቃ ለራሳቸው ብቻ ሳይሆን ለሌሎች ስራ እድል እየፈጠሩበት ያለ በቀጥታ ሰዎች ላይ ህይወት ላይ ላይቭሊሁድ ላይ ለውጥ እያመጣ ያለ በጣም እጅግ ውጤታማ ፕሮግራም ነው። ከተሞች ለመኖሪያ ብቻ ሳይሆን ለምርትና ምርታማነት ምቹ መሆን አለባቸው ያሉ ሚኒስትሯ፣ በፕሮግራሙ እየታዩ ያሉ አዳዲስ የስራ እይታዎችና ባህሎችንም ማሳደግ እንደሚገባ አሳስበዋል። ኢኖቬቲቭ በሆነ መንገድ ፈጠራ የሚካሄድበት መሆን ይጠበቅበታል። የምርት አካባቢ መሆን ይጠበቅበታል ከተባለ ይሄ ማሳያ ነውና ለመጀመሪያ ጊዜ የከተማ ግብርና እንደ ባህል የተወሰደበት የከተማ ግብርና ባለው ባዶ መሬት አንድም መሬት ጾም ማደር የለበትም የተባለው እየተባለው የክቡር ጠቅላይ ሚኒስትራችን ዳይሬክሽን ከተሞች ላይም በከፍተኛ ደረጃ እየሰራ እንደሆነ በተለይ የመንግስት ተቋማት በጣም ሰፋፊ ቦታዎች ትምህርት ቤቶች ጨምሮ ሆስፒታል ጨምሮ ሌሎች የመንግስታዊ ተቋማት ሰፋፊ ቦታ ነበራቸው። እዛ ሰፋፊ ላይ ሰፋፊ ቦታ ላይ ምንም ምርት ሳይሰጥ ባዶ የሆነበትና ከተማ ሲባል እራሱ ከግብርና ውጪ እንደሆነ ይታሰብ ነበር። ዛሬ ላይ ይሄንን ማየት እንችላለን። የሌማት ትሩፋትን፣ የንብ ማነብን፣ የፖልተሪ ፋርሚንግን ብቻም አይደለም። የአካባቢ ጥበቃ ላይም ደግሞ የሚሰሩ ስራ ቀላል ነው ተብሎ የሚወሰድ አይደለም። የከተሞችን አረንጓዴ መሰረተ ልማት እያሳለጠ ነው በተባለው በዚህ ፕሮግራም ከ17 ሚሊዮን በላይ ዜጎች ተጠቃሚ እያደረገ መሆኑም ተመላክቷል። የአማራና አፋር ህዝቦችን ማህበራዊና ኢኮኖሚያዊ ትስስር ለማጠናከር በትኩረት እየተሰራ መሆኑ ተገለጸ። የአማራና የአፋር አጎራባች ህዝቦች የምክክር መድረክ በኮምቦልቻ ከተማ ተካሂደዋል። ተጨማሪውን አብረን እንከታተል። የአማራና የአፋር አጎራባች ህዝቦች የምክክር መድረክ በኮምቦልቻ ከተማ አስተዳደር ተካሂዷል። የውይይት መድረኩ የአማራ ክልል ሰላምና ጸጥታ ቢሮ ከዩኤንዲፒ ፒስ ሰፖርት ፋሲሊቲ ጋር በመተባበር የተዘጋጀ ነው። አጎራባች ህዝቦቹ በሀገር ላይ ለመጣጠላት በጋራ የተዋደቁ፣ በደስታና በሀዘን አብረው ማህበራዊ ህይወትን ያስቀጠሉና እያስቀጠሉ ያሉ መሆናቸውም ተነስቷል። የህዝቦቹ አብሮነት ከህይወት እስከ ሞት ድረስ የማይለያይ በእምነትና በጋብቻ የተጋመደ መሆኑን በማንሳት የሚፈጠሩት ግጭቶች ሌላ ዓላማ ላነገቡ ኃይሎች መጠቀሚያ የሆነ መምጣቱን የውይይቱ ተሳታፊዎች አነሳሉ። በአንድነት የሚያምን አንድ የሆነ ህዝብ ነው። በዚህ በኩል ሌባ ሌባ በሚባሉ ሰዎች በኩል ወይም ወሮ በላ ሊበላቸው ወይም ሽፍቶች ሊበላቸው እነዛ ግል ጥቅም አሯሯጮቿ የፈጠሩት ችግር ነው ብዬ ነው የምገምት ራሴ። የኢትዮጵያውያንን ኃይለኛ ችግር የመጣው ጊዜ አብረን እንታገላለን እንትም ብለናል። እኛ ችግር ካለብኝ በችግራችን እንታገላለን። እዚያ ውስጥ ለውስጥ ያለው አይነካካም። እዚሁ ዳር ድንበራ ላይ ነው፣ በቃ ዝች ድንበራ ላይ ነው መተላለፊያ ላይ አዱኒያም የሚሰረቀው ሰው የሚገደለው መሳሪያ የሚገፈፈው እዚቹ ላይ ነው። በቃ ልክ እንደ ባዕድ ማለት ነው ጫካ ለጫካ ውስጥ ማለት ነው የማይታይ በቦታ ላይ ከመንግስትም ከህዝብም እይታ ተሰውሮ ነው ነገር የሚሰሩት ማለት ነው እንጂ ፊት ለፊት ህዝብ እንደ አቋሙን ደግፎት የሚዘምት ህዝብ የለም። ችግሮቹን በዘላቂነት ለመፍታት የሚደረገው ውይይትና ምክክር ውጤት እያመጣ ስለሆነ ተጠናክሮ መቀጠል አለበት፣ እኛም የድርሻችንን እንወጣለን ብለዋል። መፍትሔው በትክክል አሁን የጀመርነውን መንገድ እንቅፋቶቹ ቢያጋጥሙንም ይህንን መንገድ ካላቋረጥ ቀጥታ ትክክል እኛ በነበርንባት መስመር ላይ ይሄ ህዝብ በነበርበት መስመር ላይ ይመለሳል የሚል ግምት አለን። እንደ ህዝብ ገምግመን ችግራችንን አይተን ችግራችንን በሰላማዊ መንገድ መፍታት አለብን በሚል ወደዚህ ተመልሰናል። አሁን ብዙ የተለያየ ውይይት ስለሆነ ይሄ ውይይት እኛ በዚህ ትምህርት ወስደን እኛ እንታገላለን ብዬ አስባለሁ። እኛ መንግስት አሁን እገዛ ነው የምንፈልገው። ያው ኃይለኛ ጉልበተኛ ደግሞ እንብተኛ ካለ እኛ ጎን ቁሞ እኛ እንዲያስተባበር በክብሮት ጠይቃለሁ። የአማራ ክልል ሰላምና ጸጥታ ቢሮ የግጭት አፈታት ዳይሬክተር አቶ መንግስቱ ፈረደ የአጎራባች አካባቢዎችን የግጭት መንስኤዎች ለይቶ መፍትሄ ለመስጠት የአካባቢው ማህበረሰብ ድርሻ የላቀ በመሆኑ ከሁሉም የህብረተሰብ ክፍሎች ተሳታፊ ማድረግ ተችሏል ብለዋል። ውይይቱ በዋናነት ዓላማ ያደረገው ማህበረሰብ ተኮር ነው። ማህበረሰብ ተኮር ሲባል ማህበረሰቦቹ በራሳቸው ችግራቸውን ይለያሉ፣ ለዚያ ችግር መፍትሄ ያስቀምጣሉ ከዚያ ችግር ተነስቶ ደግሞ እንዴት ነው የምንፈጽመው የሚለውን አክሽን ፕላን ይዘው ሄደው የሚተገበሩበትን አሰራር ለመዘርጋት ነው ዛሬ በዋናነት እያካሄድን ያለ የማህበረሰብ ምክክር እዚህ ላይ ትኩረት ያደረገ ነው። የአፋር ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ሁሴን መሐመድ የህዝቦች አንድነት ዘመናትን የተሻገረና የተሳሰረ ማንነት ያላቸው መሆኑን በማንሳት በመካከል ጥቅመኞችና ሌቦች ለማጋጨት ሲሰሩ ይስተዋላል ነው ያሉት። ችግሩን ከመሰረቱ በመፍታት በቀጣይ የበለጠ አንድነትን ማጠናከር ላይ በትኩረት እንሰራለን ብለዋል። አሁን ተመራጭ የሆኑ ማህበረሰብ አጎራባች የሆኑ ቀበሌዎች መንግስታዊ መዋቅር በሙሉ እስከ ቀበሌ ባለበት ውይይት ነው እየተደረገ ያለው። አሁን የሚታዩት ጥቃቅን ችግሮች ደግሞ ከስር መሰረቱ ይጠፋሉ። መጨረሻው እንቀንሳለን፣ አጠቃላይ የምን ነው። ስለዚህ የሚታዩት ጥቃቅን ነገሮች በውይይቱ እየተፈቱ አሁን እየተወዩ በየጊዜ እየተፈቱ ነው። ስለዚህ ከዚህም በፊትም የተለያዩ ችግሮች አብሮ እየፈቱ የመጡ ናቸው። አሁንም አብሮ የሚፈቱ ናቸው። የህዝባቸውን ደህንነትና የአካባቢያቸውን ሰላም ለመጠበቅ ዝግጁ መሆናቸውን የአማራ ሳይንት ወረዳ ሚሊሻ አባላት ተናገሩ። ከጊዜ ወደ ጊዜ እየተሻሻለ ለመጣው የክልሉ ሰላም ሚሊሻዎች ከፍተኛ አስተዋጽኦ እያበረከቱ መሆኑን የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። አሊመር በደቡብ ወሎ ዞን አማራ ሳይንት ወረዳ ወታደራዊ ስልጠና የወሰዱ የሚሊሻ አባላት ስልጠናቸውን አጠናቀው ተመርቀዋል። የሚሊሻ አባላቱ የህዝባቸውን ደህንነትና የአካባቢያቸውን ሰላም ለመጠበቅ ዝግጁ መሆናቸውን የገለጹት ብዙ ወንድሞች ያስነጥቀናል። ብዙ ንብረት ያስነጥቀናል። ብዙ ድርጊት ተፈጥሮብናል። ቀበሌያችን ላይ ባረባ ውሪ ከእኛ በታች የወለድናቸው ልጆች በመደራጀት ጨርሰውናል። ስለዚህ አሁን የማይጠቅም ሌቦች ሆነው ስላገኘ ናቸው ተደራይተን ከአሁን ጀምሮ እንኳን ሌባ ምንም ሀገራችን አትለቅጥም እንደ አማራነታችንን ቦታችን እናስከብራለን። የሚል ከዛ ገኝተናል። ከአሁን በኋላ ለኔራውም ቀበሌ እራይ ሁነን እንቀርባለን። ስልጠናና ብቃቱን በደንብ ተሰጥቶናል። በደረሰብን ጥቃትና ችግር ሁኔታ አሁን ቁርጠኝነት ወስደን እየተንቀሳቀስን ነው። ይህን ጽንፈኛ አስተሳሰብ በያሉበት አዲነን የራሳችን እርምጃን ልንወስድ ቁርጥ ዓላማ ይዘናል። ምክንያቱም እስተ ዲካሞች ሁሉ ስተመታፈን ሁሉ የደረሰብን ጥቃት ስላለ ይሄን ወደፊት በአይናችን ቀርቶ በጆሮአችን እንድንሰማውኛ አንፈልግም። ሌላው ቀርቶ አጎራባሽ ቀበሌ ጋር ተደራይተን እየተናበብን ነው የምንሰራው። የወረዳው ሰላም እንዲሻሻል በተደረገ ጥረት አበረታች ውጤት መመዝገቡን የገለጹት የአማራ ሳይንት ወረዳ ሚሊሻ ጽህፈት ቤት ኃላፊ አስራ አለቃ ማሞ ወንድም ነው። ለተገኘው ሰላም የሚሊሻ አባላቱ ሚና ወሳኝ እንደነበርም ጠቁመዋል። ስራቤታችንም ሰላም አስከበሩም በጥምር ሆኖ በሁሉም ቀበሌዎች ይተዋል። ከዛ አንጻር አሁን በሀያው ላይ ነጻው ያወጣበት ነገር ነው ያለው እና የስልጠናው በየ ቦታው እየተካሄደ ነው። ይሄ ጽንፈኛ የምትለው ኃይል ከዚሁ አካባቢ የተመነጨ ነው። ስለዚህ ከመነሻው የት ቦታ ወዴት እንደሚሄድ መውጫ መግቢያውን ስለሚያውቁት ለሰላሙ አጋዥ ናቸው። አርሶ አደሩ ያለምንም ስጋት ያለምንም የጥይት ተኩስ ጩኸት ሳይሰማ ከሱን የሚከስብበት እርሻውን የሚያርስበት ፕሬስ አርሶ የሚያመርትበትን ሂደት እንዲያካሄድ ዝግጁ እያደረግን ነው ያለው። የዞኑን ሰላም ለመመለስና ዘላቂነቱን ለማረጋገጥ የሚሊሻ አባላት ከመከላከያ ሰራዊትና ከሌሎች የጸጥታ ኃይሎች ጋር በመቀናጀት እየሰሩ መሆኑን የተናገሩት ደግሞ የደቡብ ወሎ ዞን ሚሊሻ ጽሕፈት ቤት ኃላፊ ኮሎኔል አባተ ደምሴ ናቸው። ከጀግናው መከላከያ ሰራዊታችን ከአድማ መከላከል ጋር በሆን በመሆን በርከተ መስዋዕትነትና ጥሩ አስተዋጽኦ እያደረጉ ካሉን የደቡብ ወሎ ዞን ቀበሌዎች አብዛኞቹ በሰላማዊ መንገድ ስራቸውን እየተደረጉ ወረዳዎችም ነጻ ሆኖ ከጊዜ ወደ ጊዜ መሻሻል የጸጥታ ሁኔታ እየመጣ ያለበት ሁኔታ ነው ያለው። በዚህም የሚሊሻዎቹ ዋጋ በጣም ከፍተኛ ነው። ከሌላው ሰላም አስገባድ ጋር ተቀናይተ ይህን ጽንፈኛ በአጭር ጊዜ ከዞናችን ጥርግርግ አድርገን የምናባረርበትና የምናስወግድበት ወደ ነበረበት ዞናችንም ወደ ነበረበት የልማት እንቅስቃሴ ይመለሳል የሚል ሙሉ እምነት አለ። የክልሉ ሰላም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያነሱት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔል መንህ ክልሉን ወደ ተሟላ ሰላም ለመመለስ በትኩረት እየተሰራ መሆኑን ተናግረዋል። የሰራዊታችን የማድረግ አቅሙ በጣም እየጨመረ ነው። ይህን ጫካ ገብቶ እየታገለ ያለውን ጽንፈኛ በትክክለኛው መንገድ እያስተካከለን እየመጣ ያለው ጠቅላላ ማህበረሰቡ ይሄ ጽንፈኛ ያደረሰበትን ግፍ በመቃወም ለሰላማችን ዘብን እንቆማለን በሚል ነው። የጸጥታ መዋቅሩ ይህን ያህል እየተንቀሳቀሰ ያለው በአካባቢው ላይ ከፍተኛ ግፍ የተፈጸመበት አካባቢ ነው። ይህን አካባቢ ግን በቀን ከዚህ በኋላ ሰላማችን እንፈልጋለን ልማት ነው የምንፈልገው የሚል ከፍተኛ ተነሳሽነት ያለው ነው። ሚሊሻ እያስመረቅን ያለ ነው። እየተሰሩ ያሉ ስራዎች በጣም ውጤታማ ናቸው። ይህን ውጤታማ ያደረገው ደግሞ ህዝቡን ባለቤት የማድረግ ስራ የፖለቲካ ስራ እየተሰራ ነው። የህዝብነት ስራ እየተሰራ ነው። ለክልላችን ሰላም ለቀጣይ መረጋገጥ ህዝባችን የማይጠቀም በሚሊሻ አባላቱ ምረቃ ስነ ስርዓት ላይ በመከላከያ ሰራዊት የሰሜን ምስራቅ እዝ የ801ኛ ኮር አዛዥ ብርጋዴር ጀኔራል ዘውድ ዘውዱ ሰጣርጌ፣ የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም፣ በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ሞሐመድ አሊን ጨምሮ ሌሎች የዞንና የሳይንት ወረዳ የስራ ኃላፊዎች ተገኝተዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አንባቸው ነበርኩ። ጤና ይስጥልን።